ሰላም አሌይኩም ወራህመቱላህ ወበረከቱ እንዴት ናችሁ ውድ ቤተሰቦች፣ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ ቀኑ ማክሰኞ ነው፣ ዲሴምበር 9/2025 በዛሬ በማክሰኞ እየቀኑ ሎ ይዤላቸው የመጣው ሶስት ግራም ነጥብ አራት የጆሮ ወርቅ ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉ። እንግዲህ የዚህ የሶስት ግራም ነጥብ አራቱ ዋጋ ምን ያክል ነው የሚለውን እነግራችኋለሁ። ካራንቱ 21 ካራንት ባህሬን ነው። ሁልጊዜ እንግዲህ እኔ 21 ካራንት የማቀርብላችሁ ኢትዮጵያ ለራሱ ይዛችሁ ገብታችሁ መሸጥ ብትፈልጉ ከ21 ከ22 ከ24ቱ እና ከ18ቱ ከሁሉም ተወዳጁና ተፈላጊው ሀያ አንድ ካራንት ባህሬን ስለሆነ ነው። ውድ ቤተሰቦች ስለዚህ ስትገዙ ሀያ አንድ ካራንት ለማጌጥም ከሆነ ለትርፍም ከሆነ የምትገዙት ይሄንን ግዙ። ከዛ ውጭ ግን ወርቅ ያከስራል የሚል ኮመንት አየሁኝና ለዛም ልመልስ ብዬ ነው። ወርቅ አያከስርም ውድ ቤተሰቦች ማወቅ ያለባችሁ፣ በፍጹም ወርቅ ያተርፋል እንጂ አያከስርም። እንዴት ነው የሚያተርፈው? ወርቅ ገዝታችሁ ለምሳሌ ዛሬ ገዝታችሁ የዛሬ ሳምንት ይዛችሁ ብትሄዱ አያተርፋችሁም። ይሄንን ወቁ። የዛሬ ወር፣ የዛሬ ሁለት ወር ትርፍ እንዳትፈልጉ። ወርቅ አመት፣ ስምንት ወር፣ ሰባት ወር፣ ሁለት አመት ስታስቀምጡት በደንብ ነው የሚያተርፋችሁ ማለት ነው። ይሄንን ማወቅ አለባችሁት። አሁን በፊትም ነግሬያችኋለሁኝ። እንግዲህ ያልሰማችሁ ውድ ይህንን ማወቅ አለባችሁ ማለት ነው። የዚህ የሶስት ግራም ነጥብ አራት ዋጋ ከመስነኛ ጋር 1630 አሪያል ነው ዋጋው። ከደሪባ ጋር ከመስነኛ ከማህሉ ጋር በአንድ ተደምሮ 1850 አሪያል ነው ማለት ነው። ሀባይ እንግዲህ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ሁልጊዜም በየቀኑ የወርቅ ዋጋ ማወቅ የምትፈልጉ ከጨመረም ወይም ከቀነሰ አቅርቢልን የምትሉ ከሆነ በየጊዜው በየቀኑ በእርግጥ እያቀረብኩላችሁ ነው። አንድ ቀን ውሎ አንድ ቀን ቢሆንም እያቀረብኩ ነው። በቻልኩት ግን በየቀኑ ይሆንልን ካላችሁ እንሻላ አሰራላችኋለሁኝ። ኮመንት ላይ ያስቀምጡልኝ፣ እንዲሁም ላይክ አድርጉት ቪዲዮ ማለት ነው። ሁላችሁንም እጅግ አድርጌ አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ ለእኔም ለእናንተም መልካም ጊዜ ይሆንልን።